ከተሞችን ዘመናዊ ለነዋሪዎች ምቹና ያላቸውን ጸጋዎች በአግባቡ መጠቀም የሚችሉ ለማድረግ ባለፉት የለውጥ ዓመታት ዘርፈ ብዙ ስራዎች ተሰርተዋል። በተለይም ከተሞችን ለጎብኚዎች መዳረሻነት በመጠቀም ዘርፉን የበለጠ ለማሳደግና ደረጃቸውን የጠበቁ ዓለም አቀፍ ከተሞች ለማድረግ ትኩረት ተሰጥቶ ቆይቷል። ባህርዳርና ቢሾፍቱ በከተሞች እድገት ታሪክ ከፍተኛ መነቃቃት ውስጥ የገቡት የሀገራችን ከተሞች ማሳያ ውስጥ የሚጠቀሱ ሲሆን አንዳቸው ከሌላቸው ልምድ በመውሰድ ዓለም አቀፍና ሀገር አቀፍ ተወዳዳሪነታቸውን የበለጠ በማሳደግ ላይ ይገኛሉ ባህርዳር ከተማ ላይ ያሉ ነገሮች በተለይ በኮሪደር ልማቱ ከተማን በማስዋቡ፣ እንደገና ደግሞ እኛም ሀይቆች ስላለን ተመሳሳይነት ስላለን በሀይቅ ዙሪያ ላይ በምን አይነት ልማት ነው ከተማው እየሰራ ያለው የሚለውን ነገር እንደ ልምድ ልውውጥ ለማድረግ ነው ወደዚህ የመጣ ነው። እኛም ከተማ እንግዲህ ወደ ሰባት አያነ ሀይቆች አሉ ትልቅ አይደሉም እንደዚህ እንደ ጣና ሀይቅ ነገር ግን በሀይቅ ዙሪያ የሚለሙ ልማቶች ምን አይነት ልማቶች ናቸው ብለን ያው ከባህር ዳር ላይ ብዙ ልምድ አግኝተናል። የባህር ዳር ከተማ ለውጡን ካስተዳደሩ ቢሮዎችና ከውስጥ አሰራሮች የጀመረ ሲሆን ቴክኖሎጂ መር የሆኑ አሰራሮችን ከመተግበር ጀምሮ የተለያዩ መሰረተ ልማቶችን በጥራትና በፍጥነት ወደ ማጠናቀቅ ተሸጋግሯል። ከቢሮ ጀምረን ነው እንግዲህ ለውጥ እንደምታውቁት የተጀመረው ከቢሮ እድሳት፣ የቢሮችን ግቢ የማስዋብ፣ ከዚያ ቀጥሎ ደግሞ የባህር ዳር ከተማን ስማርት ፕሮጀክት ጽህፈት ቤት የማቋቋም የስማርት ፕሮጀክት ጽህፈት ቤቱን መሰረት ያደረጉ የኮሪደር ልማት፣ የከተማውን ደህንነት ለመጠበቅ የተዘጋጀውን የሲሲቲቪ ካሜራና ሲትዌሽን ሩም በተመሳሳይ ደግሞ ከ2011 ጀምሮ እስከ 2014 ዓ.ም የተጀመሩ የመሰረተ ልማት ስራዎች የተሰሩትንና የተጠናቀቁትን ለማየት ችለዋል። ከቢሾፍቱ ከተማ አስተዳደር የመጡት የከተማ አስተዳደሩ ከፍተኛ አመራሮች በባህር ዳር ከተማ የተከናወኑ የመንገድ የኮሪደር ልማት፣ የሀይቅ ዳር ልማት፣ የዲጂታላይዜሽን እና ሌሎች መሰረተ ልማቶችን በመመልከት ልምድ ከመውሰድ በተጨማሪ የከተማቸውን ተሞክሮዎችም አጋርተዋል። መሰረተ ልማት በተለይ መንገድ ላይ የተሰራው ስራ እጅግ በጣም ጥሩ ነው ብለን ወስደነዋል። መንገዶቹ በጣም ሰፋፊ ናቸው። ሁለተኛ ደግሞ ከዚህም በፊት ያልተገናኙ ቦታዎችን ነው ትልቅ መስዋዕትነት ከፍሎ ከተማ አስተዳደሩ ለማገናኘት የቻለው። በሀይቅ ዳር ልማቱም አዳዲስ ደግሞ ቴክኖሎጂን የታጠቁ አሁን እንደምናየው አዳዲስ ባለ አምስቱ ኮከብ ሆቴሎች ወይምና ሪዞርቶች ዓለም ላይ ካሉት አፍሪካ ውስጥ ካሉት ከተሞች ተወዳዳሪ ሊያደርገን የሚችል ነገር ነው። ባህር ዳር እየሰራች ያለችው በጣም ደስ ብሎናል። የሁለቱ ከተማ አስተዳደሮች ለተወዳዳሪነት የሚረዳቸውን ልምድ ከመለዋወጥ ባሻገር የህዝብ ለህዝብ ግንኙነቱን መሰረት በመጣል የሰላምና የመደጋገፍ ተምሳሌትነታቸውንም ለማስቀጠል አቅደዋል። የሁለቱ ከተማ አስተዳደሮች ግንኙነት ማለት የኦሮሞ ህዝብና የአማራ ህዝብ ግንኙነት ማለት ነው። ከዚህ አኳያ የሁለቱ ከተሞች እህት ከተሞች ግንኙነት የበለጠ ተጠናክሮ በሚቀጥልበት ሁኔታ ላይም ተመካክረናል። ከዚህ በኋላም የአመራር ለአመራር ግንኙነታችን ይቀጥላል። የባህር ዳር ከተማ አስተዳደር አመራሮችን ሂደን ቢሸፍቱ ከተማ ላይ ያሉ የልማት ስራዎችን እና ያንን ተሞክሮ ደግሞ ወደ ከተማችን አምጥተን የምንሰራበትን ሁኔታ ፕሮግራም ይዘናል። ቀጥለን ደግሞ የህዝብ ለህዝብ ግንኙነት የከተማ ነዋሪዎቻችን ከከተማ ነዋሪዎች ጋር ግንኙነት የሚያደርጉበትን ሁኔታም መፍጠር አለብን የሚል መግባባት የደረስንበት ነው።